አይቻልም። እሺ ጉዳ ባለቤቴ፣ እኔ ከዚህ በላይ ብዙ ነገር ባደርግልሽ ደስታ ነው። እውነት ነው የምልሽ። እኔ ጠጋ ማርያም በል ማርያም በል እያየች ውዬ አይፎን ወዳጅ አይደለችም እና ሳምሰንግ አልትራ ነው እስኪ

ይህቺ ናት ኢትዮጵያ። ምን አይነት ባለሙያ ሚስት ነው የሰጠኝ፣ በእናታችሁ እንብላ። ቤተሰብ ሰላም እንዴት ናችሁ? ውድ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልልን፣ ሰላማችሁ ይብዛልን። ዛሬ በዓል ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ የጌታችንና የመድኃኒታችን የኢየሱስ ክርስቶስ እንግዲህ የትንሣኤ በዓሉ ነው ሞትን ድል አድርጎ የተነሳበት ቀን ነው። እንኳን አደረሰን ክርስቲያን ወገኖች፣ እህት ወንድሞቼ፣ ሁላችሁንም እንኳን አደረሳችሁ ማለት እወዳለሁ። ዛሬም በአዲስ ቪዲዮ ተመልሰን መተናል። ለሁለት ሳምንታት ያህል እንግዲህ ከሚዲያ ርቀን ነበረ። እንግዲህ ተመልሰን መተናል። ዌልካም በሉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሶ ዛሬ በጣም ደስ የሚል ፕሮግራም ይኖረናል። የበዓል ፕሮግራም ከቤታችን እንግዲህ ቀጥታ ወደ እናንተ የምናደርስ ይሆናል። እንደዚሁም ደግሞ ሰርፕራይዝ ይኖረናል ሰው እነዛን ነገሮች ታያላችሁ። መልካም ቆይታ ይሁንላችሁ። ሁላችሁም በሰው ሀገርም በሀገር ውስጥም ያላችሁ ውድ ቤተሰቦቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ዛሬ ያው ለምን ጠፋችሁ ብትሉኝ የጠፋንበት ምክንያት አለ። ውድ ባለቤቴ እንግዲህ ሁለተኛ ልጅ እርጉዝ ናት። እና ያው ህመም አለው ድካም አለው ታውቁታላችሁ። ያው በብዛት ሴቶች ታውቃላችሁ፣ ይህን ነገር ትረዳላችሁ እና በዛ ምክንያት ረጅም ጊዜ እንግዲህ አክቲቭ አይደለንም፣ ዩቲዩብ ላይም እንደዚሁ ቲክቶክ ላይም እየመጣን አይደለም። ሶ እስቲ ከዚህ በኋላ በደንብ ልንመጣ አስበናል። እናንተ ፍቅራችሁን አሳዩን፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ምናምን ፍቅራችሁን አሳዩን። እኛ ደግሞ ቶሎ ቶሎ ከጭ ከጭ እንላለን። እንግዲህ የበዓል ዕለት ዛሬ እንግዲህ ላንጠፋ የመጀመሪያ ቪዲዮችን እየሰራው ነው። ሶ ውብዬ ደግሞ ጉድ ጉድ እያለች ነው፣ እያቀራረበች ነው። ዛሬ በዓል ነው። እንኳን ያደረሳችሁ። በዓልም ሆነ እንዲሁም ደግሞ እንግዲህ ልደቷም ሆኖ የሚያስደስታትን ስጦታ ልሰጥም አልቻልኩም። በዛ ላይ ደግሞ አንድ ሁለት ስልክ ነበራት እና ያው ባባ እግር አውጥቷል እና ሁለትንም ስልኮቿን ቤተሰብ ውሃ ውስጥ ከተተባት። ዛሬ ያዘጋጀውላት ስጦታ አለ። ያን ስጦታ እንግዲህ ቀስ ብዬ አሁን እንትን ልበል እግህዝግጅት ላይና ት ብዬ ላሳያችሁ። ሆና ቤተሰብ እንግዲህ ሳምሰንግ አልትራ ነው። ውስጡ ቻርጀር አለ። አዲስ ነው። ቤተሰብ እስኪ ላስደስታት ብዬ ነው። እርግስ ስትሆኑ እንግዲህ ቤተሰብ የሆነ ትንሽ ነገር ሲበላሽባችሁ መመጫ ነጭ ነገር አለ። በብዛት እርጉዞች ታቁታለ። ማለት እርግዝ የሆናችሁ ሴት የወለዳችሁ ታቃላችሁ። ትንሽ ነገር ነው የሚያስደስታችሁ። በጣም ትንሽ ነገር ነው የሚያስከፍታችሁ። በተለይ መጀመሪያዎቹ ሶስት ወራት በጣም ከባድ ናቸውና እስ እንግዲህ ሚስቴን ዛሬ ሰርፕራይዝ ላርጋት። ድርብ ነው በዓል ነው ልደቷም አልፏል። እንደዚህ ደግሞ በአባል ሁለቱን ሴቶቿን ውሃ ውስጥ ከቶ ይታለ

አቤት፣ አቤት፣ አቤት የሚል ምን አይነት አቀራረብ ነው? ምን አይነት ባለሙያ ሚስት ነው የሰጡት? በምን ቃል በምን ቃል ዶሮ ገና ነው። ቸገር የለም እኩላውጣ ታውጪ ነው እስቲ እንግዲህ ምንም ማድረግ አይቻልም። ቤተሰብ ዋው፣ ዶሮ በቃ እንዲሁ ይናገራሉ ብዬ ቆንጅትም አለች፣ ሰላም በያቸው ከሚዲያ ርቄ ነበረ ምናምን ብያቸው በአመት ባል ቪዲዮ መተናል። ዋው እችናት ኢትዮጵያ ምን አይነት ባለሙያ ሚስት ነው የሰጠኝ። እናታችሁ እንብላ ቤተሰብ፣ በጣም ነው የሚያምረው። እንግዲህ ነፍሰ ጥሮና ጉድ ጉድ እያሉ ነበረና ሊዱም አለች ቆንጅት፣ ምናምን ውብዬ አንድ ላይ ሆነው እና በቃ እቻ፣ በጣም ደስ ብሎኛል። ሽታው ግን አረበሸሽም። ያው ትንሽ ይከብዳል፣ ግን ደግሞ ኖርማል ይከብዳል፣ ግን ኖርማል ነው። ምን ማለት ነው? ለሴት ለሴት ልጅ ያው ኖርማል ቢከብደለ አማራጭ የለም ከመስራት ውጭ ዘኔ ነው። ቆንጅ ስም ሊዱ ስለነበሩ ትንሽ ካለ አለ ዋ በጣም ነው የሚያምረው። ሲያምር በጣም ቤተሰብ እንብላ። እኔ ሲጠጋ ብለሽ አሳያቸው ዛሬ። ሊዱ በቃ ምንም ማድረግ አይቻልም። ምንም ማድረግ አልችልም። ሊዱ ስንበላ ቁጭ ብለሽ ነው የምታዩ። ቆንጂት እንኳን አደረሰች በዓል እንዴት ነው? በዓል ጥሩ ነው። የመጀመሪያ ፋሲካ ከኛ ጋር ነው አይደለ? በጣም ደስ ይላል። እኔ እንጃው ብዬ ውበቱ ምን ልበልሽ? የምር በጣም በቃ አንደኛ እኮ ነሽ። ምንም አይወጣለትም። እሺ፣ ማዕዱ ቀርቧል። እሺ እንግዲህ በጣም እየደከመሽ ነበረ ሰሞኑን እንግዲህ ለውዷ ባለቤቴ እቺ ትንሽ ነገር ናት። እውነት ለመናገር ቆሜ ልናገር መሰለኝ። አንቺም ቆመሽ ነው መስፋት ያለብሽ። ተነሽ። ምንድነው? አመሰግናለሁ ከሆነ ችግር ነይ፣ ተነሽ በይ። ለእኔ ለእኔ ውድ ሚስት ማለት ነው ይሄ በጣም ትንሹ ነገር ነው። ምክንያቱም ሚስት ማለት የራስ ስጋ የራስ አካል ናት እና ያው አንዴ ስንጋባ ህይወታችንን ተሰጣተን ነው እና የተጋባ ነው ነው ። እንግዲህ ሁለተኛ ልጅም እየመጣ ነው። በጣም ነው መወዳት በጣም ነው ማፈቅራት እና በጣም ስለመወዳት በጣም ስለማፈቅራት በጣም የምፈልገውን ነገር ነው። በተለይ በዚህ ሰዓት በጣም ያስፈለጋትን ነገር ነው ያዘጋጀውላት። ትወደዋለች ብዬ ተስፋ አደርጋለሁ። ልስጥ እንዴ? ሊዱ ቤተሰብ ይሰጥ እ ኮሜንት ላይ ስጥ፣ አሳያት ምን በሉ። እሺ፣ አይ ኮሜንት ላይ እያየው ነው። በጣም ብዙ ሰው ስጣት እያሉ ነው ሰው። እስኪ ልስጣት፣ አይንሽን ትይዣለሽ ማየት አይቻልም። እሺ ጉዳ ባለቤቴ፣ እኔ ከዚህ በላይ ብዙ ነገር ባደርግልሽ ደስታዬ ነው። እውነቴን ነው የምልሽ። እና ግን በቃ ያው እግዚአብሔር በፈቀደው ነው አይደለ? በአቅሜ ነው ሰው ላስደስታት ነው። ደስ ይላታል ብዬ ተስፋ አደርጋለሁ። ስጦታዬን ተቀበይኝ። ለልደትሽ የተዘጋጀ ነበር። ግለጪ

እንግህዲህ ውዬ አይፎን ወዳጅ አይደለችም እና ሳምሰንግ አልትራ ነው። እማርያም ግደሳ

መስጆሎ አረ አንቺ ነው ብዬ ማረበት። አረ እኮ በጣም ትንሹ ነገር ነው ብዬ እንግዲህ በዚህ አስራ አምስት ቀን ባባ ሁለት ስልኮቿን ውሃ ውስጥ ከቶባት ሁለቱም እውነት አይሰራም። አሁን ባባ ሁለት ዓመት ከምናምን ነው። በጣም በቃ እንግዲህ ወንድ ልጅ በተለይ በጣም ይንቀዠቀዣል አይደለም? ሁለቱም ስልኮቹ ውሃ ውስጥ ገብቶ በጣም አዝና ነበር። ስልክ አልነበረ። ከቤት ራሱ ቤተሰብ የሚደውላት በእኔ ስልክ ነው እና

ከዚህ በኋላ እኛ እንጠብቅሻለን፣ ስልክሽ ቁጭ ሁን። አንድ ላይ ነው እኮ የምንበላው። ችግር የለውም ብሎ እያጠባሽ ነው። ቤተሰብ እንግዲህ እውነት ለመናገር ከዚህ በላይ ብዙ ነገር ይገባታል። ሰው ደግሞ አቅም እንደቻለ ነው። እና ከዚህ በላይ ብዙ ነገር ሰርፕራይዝ ባረጋት ደስታ ይ በጣም ደስ ብሎኛል። እግዚአብሔር ይመስገን፣ ደስ ስላለች በጣም ደስ ብሎኛል። በጣም ነው የማመሰግነው። እንግዲህ አንቺ ስልክ ናት። ከዚህ በኋላ ቤተሰብ ይሄ እየነገርኳችሁ ነው። ባባ ዋውስ ቢከት ምን ቢል እኔ አይመለከተኝም እያያችሁ ነው። አስረክብያለሁ። አላሳየውም። ጠቅጠቋን ገዝቶ ሲም ከትች ይዛሉ ከዘን ይህኛውን ለራሴስ ብችንሆን አየምር ሁለተኛ፣ በተለይ ሁለተኛው ስልኳን ዋው ስከቶ አልቅሳለች። ቤተሰብ አንድ የመጀመሪያ አንዱን ነበረ። ያን ቀን ያው በቃ ገረፈችው ምናምን ተወች። ሁለተኛው ላይ በቃ ገረፈችውን አለቀሰች፣ እና በጣም ከፍቷት ነበረ። ብቻ ደስ ስላለች በጣም ደስ ብሎኛል። ሳምሰንግ አልትራ። ምን ተሰማሽ ሆነ? በጣም ደስ ብሎኛል። በጣም የማመሰግነው ኑርልኝ መድኃኔዓለም ረጅም እድሜና ጤና ሰጥቶ ያኖረልኝ በአባዬ እንግዲህ አንተ ብታስከፋኝም አባቴ ክሶኛልና አላዝንብም። እውነት ለመናገር የናውም ስልክ አለ፣ የነ ቆንጅትም አለ ግን የኔን ስልክ እየመረጠ ነበረ ሲከት ነበር። በጣም የሚያስገርመው ነገር እሱ ነው። ሁለተኛውን ሲከትብኝ ሁለተኛው ስልኬን በጣም እንዴት እንደምወዱ ረጅም አመት ነው ያያዝኩት። በጣም ብዙ ፋይሎች አሉት እና ደግሞ ስክሪኑ እዚህ ሀገር አይገኝም። ከዚህም በፊት ተቃጥሎብኝ እንግዲህ ከሳውዲ ነው ያስመጣውት አሁንም እንደዛ ውሃ ከተተብኝ ከዚህ በኋላ ምንም እንደማይሰራ ነው የተነገረኝና በጣም ከፍቶኝ፣ ያው እውነት ነበር ያለቀስኩት። ያው እውነት ማለት ነው እና አሁን ደግሞ አባቱ ክስ ብኛል። እና ማርያም በጣም ደስ ብሎኛል። በተፈጥሮዬ ሳምሰንግ አድናቂ ነኝ። በጣም ሳምሰንግ በጣም ነው የምወደው። አልትራ ሲሆን ደግሞ ሞሪ አልትራ አልያዘችም እስካሁን ቤት። እኔ አይፎን በጣም ይመቸኝ እሷ ደግሞ ሳምሰንግ ነው ምናምን። እና አይፎን ልገዛላት ነበረ አሰብኩኝና ና አይፎን ያው ብገዛላትም የሚያል ብዙ ምንትን አያደርግም ብዬ የእውነት ቢገዛ ግን አይፎን ቢገዛ እንደዚህ ለሁኑ ስሜት አይሰማኝ። ምክንያቱም የአይፎን አድናቂ አይደለም እሱ አይፎን ይዞ ሳምሰንጎችን ነው ዞር ዞር ብዬ የምቃቀመው። እና በተፈጥሮ የአይፎን አድናቂ አይደለሁም፣ ግን ሳምሰንግ በቃ በጣም የሆነ የእኔ ምርጫ ነው፣ በጣም የምወደው እና የምወደውን ምርጫውን ስለገዛልኝ አመሰግናለሁ። ኖርልኝ። በጣም ወዳለሁ። ምን ልስራልክ? ውጭ ምን ላርግልህ? በግሌ በግሌ ብዬሽ ልረድልህ? ምንም አልፈልግም። ምን ላርግልህ? ደስ ስላለሽ በጣም ደስ ብሎኛል። ወደ ወዲህ ስለወሰንሽ፣ ወደ ወዲህ ስለተቀበለሽኝ በጣም ደስ ብሎኛል። ቆንጆት ምን ተሰማሽ?

ከዛን ቤት መደወል አለ እንደዚህ እያለች አርጃታል። አሁ እኮ በዚህ አጋጣሚ ፊልም እንደዚህ አርጋሽ ማየት ትችያለሽ፣ እንደዚህ አርጋሽ እንደዚህ ቁጭ ይላል የሆነ ጠረጴዛ ላይ ምናምን ታለች። በጣም በቃ እኔ ራሱ ጓጓን። ቤተሰብ የሆነ ቅልል ያለችና ደስ ተላለች ምናምን፣ ግን ደግሞ ውድ ነው ቤተሰብ፣ በጣም ውድ ነው ደግሞ ውድነቱ ለኔ እየነገረኝ ግን ከሚስቴ የሚበልጥ ምንም አይነት ነገር የለም። ተጠቃሽ ያ ነው። በነገራችን ላይ እስከ ዛሬ ሳልጠነቀቀ አይደለም፣ ግን በቃ ምን ጊዜ እንደሚወስደው ሁሉ አላውቅም። አጥቦ ብቻ ሆይ ተንጠባጠበ ሲመጣ ነው ማየው እና በጣም ነው የሚያስገርመኝ። የሌሎቹ ተቀምጦ የእኔን ሂዶ መርጦ በአጥቦ እንኪ ማየ እንኪ እያለ ይዞ ይመጣል እንደዚህ፣ እና ውሃ እንደዚህ እንጠባጠባ አላታምኑኝም። እና ባባዬ ግን

ከዚያ ይበልጥን በርግጥ ግን በጣም ውድ ነው እና ብቻ ግን በጣም ደስ ብሎኛል። ማርያም አሁን ስንት ጊዜ ነው? ሶስት ሳምንቴ ያለ ስልክ የተቀመጥኩት እና ቤትም በቃ እኔ የሚፈልግ ሰው በሱ ስልክ ወይ በጎድ ስልክ ነው የሚደውሉት እና ውብዬን አገናኘኝ። ልክ እንደ ድሮ የቤት ስልክ ሲደወል አገናኝ ፈልጌ ነው እንደሚባለው እንደዛ ነበር እየተፈለግኩኝ የሚገኘውና፣ አሁን ግን በራሴ ስልክ ታገኘኛላቸው። እንወዳችኋለን ቤተሰብ። እንግዲህ አሁን ሳ እንሄዳለን ለቻርጅ ላክሽን ባባ ሲነሳ በጣም ደስ ብሎኛል ቤተሰብ። እንግዲህ ከዚህ በመቀጠል ሊዱም መታ አንድ ላይ ሳየበላን አብረን እንግዲህ እንትንላለን እንብላ ብለናል። መልካም በዓል። ለአመቱ በሰላም ያርዘሰን ፈጣሪ፣ ሀገራችን ሰላም ያድርግልን። እንኳን ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የአምና ሰው የከርሞ ሰው ይበለን። እናመሰግናለን። ሊዱ አሁን ስታንድ ላይ አድርገን አንቺም ትመጫለች። በክብር እኔ ልቀበላት። አሪፍ ነው። የባባ ተባባሪ። በነገራችን ላይ ሳለቅስ አብረን እያለቀሰችው ሴት እ ድርጅት ሰዎቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ድጋሚ ልጁን መታለች። እንኳን በሰላም መጣሽ። ሰብሰብ ብለን ነው ባባ ቅድም ፈጣሪ ሰላም ያርግልን፣ ቀያችንን፣ ህዝባችንን ይጠብቅልን። ፈጣሪ ሀገራችንን ሰላም ያርግልን። ማደስላሴ ባርኩልን፣ ይባርኩልን ብሎ ስልኩ ብቃኝ ነው። እኔ ጠገብኩ፣ ብዙ ላገሳት አልችልም። ይህ በደስታ በቃ ጥግብ በልሻል። ዶራችን እንዴት ነው? እንግዲህ በትልቁ ነው የማጎርሳችሁ። ዶሮ በትልቁ አይጎረስም። እንዴት እንትን ይላል በዓል አይደለ በዓል ነገር ቢሆንም ብሎ ቆንጆ ትደርሻለሽ አደርሽም ቅርብ ነው ነይ፣ ቅርብ ነው ያ ባሌላ ጉርሻው እም ባሌላ ጉርሻው በጣም ነው የሚጣፍጠው። እጆቻችሁ ይባረክ። አሜን። ተደራይቶ ነው እንግዲህ ማንና መሪ ሚስቴ ናት። ቀጣይስ? አጣው ሁለቱ እንግዲህ የፊት መስመሩን ይዘው ነው የመሪ ተከታይ ናቸው። ዶሮ ብሎ ስም። ዶሮ በጣም የሚጠፍጠው እኛ እኮ ነን ሴቶቹ። ሴት ልጅ ዶሮ የመስራት ሙያ ይኖራል። ቤተሰብ እንዳትቀየሙ፣ ግዴታ ነው ግዴታ። መጣ ሙያ ይኖራል። ከሌላ ሌላ ተቀባና ምን ችግር አለው? በዛብኝ ማለት

እንብላ ውድ ቤተሰቦቻችን። እንግዲህ በሰው ሀገር ነገሮች እንዴት እንደሚከብዱ አውቃለሁ። ረዳችኋለሁ ሁሉም ያልፋል። እናንተንም ደግሞ ለዚህ ወግ ማድረግ ያብቃችሁ። በሰላም ለሀገራችሁ አውቅቷችሁ እንደዚህ ከምትወዱት ከምታከብሩት ቤተሰብ ጋር ሰብሰብ ብላችሁ ለማክበር ለማሳለፍ ያብቃችሁ። እንግዲህ ከዛሬ ሶስት አራት ዓመት በፊት እኔም እንደዚህ አሁን ሰዎች እንደዚህ እየበሉ ቪዲዮ ሰርተው ሲለቁ ሳይ በጣም ይከፋ ነበረ። ሰው ብቻ ሳይሆን ፋሚሊ ራሱ እየበላ ቪዲዮ ይልክልኝ ነበረ፣ ምናምን እንደዚህ ሰርተናል እንደዚህ እየበላን ነው ብለው ሲልኩልኝ የእውነት እንባዬ ነበር የሚፈሰው። መዳም ቤቱኛ ማለት ነው። እና እኛም እንደዚህ እየበላን እንደዚህ ሰርተን ለእናንተ ስናሳያችሁ ምን አይነት ስሜት እንደሚሰማቸው አውቃለሁ። ግን ለሁሉም ደግሞ ጊዜ አለው እና ሁሌም ነው ማስባችሁ። እግዚአብሔር መሰላም እንግዲህ ለሀገራችሁ አቁቷችሁ እናንተም ለዚህ ወግ ማድረግ ያውቃችሁ ቅር እንዳይላችሁ። ቤተሰብ በጣም ደስ ብሎናል። ው ከዚህ በኋላ አንጠፋም፣ እንመጣለን። መልካም በዓል ይሆንላችሁ። በኔ ምክንያት የጠፉት ከቆንጆት እየታመመች ነው እና እንዲትም አይመቻለም። እኛም ፕራንክ ለማድረግ አለም፣ ይቻላል ምክንያቱም ውብዬ ቤት ናት። እኔም ደግሞ የተንከባከብኳት ቤት ነኝ። ካሜራ ማስተካከል አልቻሉም። ሊዱም ስራዋ ፈርሷል። የረገመ ሰው አለ። ቆንጅትም በቃ ግራ ገብቷታል። ቤተሰብ የፕራንክ ጥማት ላይ ናት። አሁን እንግዲህ ብዬ ያደገ ነው ምትወጣ ከሆነ ሊሆነ ወደ ሶስት ወር አ ቶሎ ቶሎ እየመጣን አይደለም። ከዚህ በኋላ እንድንመጣ ፍቅራችሁን አሳዩ ቤተሰብ። እንትኑን በርበሬም ኮፈርችን እና ቤተሰብ እንቁላሉ ንሰን ማበት አደለ አጓጓ ናቸው። ስጋው ነበለው እንዳያጓጉ። ለማንኛውም ከልብ እንወዳቸዋለን፣ እናከብራቸዋለን። ፈጣሪ ሀገራችን ሰላም ያርግነት። ይቺ ናት ኢትዮጵያ፣ ይቺ ናት ሀገራችን። አንድ ላይ ሰብሰብ ብሎ መብላት ነው ባህላችን። በቸር ያቆየን። የክር ሙሶ ይበለን ፈጣሪ ሀገራችንን ሀገራችንን ሰላም ያርግልን። ባይ ባይ። እንወዳችኋለን።